ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን አለማችን ከፍተኛ የሆነ ትኩሳትን እያስተናገደች ነው ከዩክሬንና ሩሲያ ጦርነት የሰሞኑ ጥቃት በተለይ ደግሞ ገና ሳያገግም አለም በድንጋጤ እንደገና ሁን ተመቷል። ይህም አሜሪካን የተመለከተ ነው አሜሪካ እንግዲህ ዶናልድ ትራምፕ ወደ ሁለት ሺ በላይ ወታደሮችን እስከ ማሰለፍ ድረስ የደረሱበት ከፍተኛ የሆነ ተቃውሞ በተለይ ደግሞ በሎስ አንጀለስ ተነስቷል ማለት ነው ይሄ መረጃ ምን ይመስላል የሚለውን ነው የምናየው በጣም በርካታ የሆኑ መረጃዎች ናቸው በዚህ ጉዳይ ላይ እየወጣ ያለው ምናልባትም ለዋይት ሀውስ ሰዎች ደግሞ ለስልጣናቸውም የሚያሰጋቸው ይሆናል ይሄ ሰልፍ በዚሁ ከቀጠለ እየተባለ ነው። ይሄንን እንግዲህ መረጃውን ምን ይመስላል የሚለውን ነው ከእናንተ ጋር የምናየው በአሜሪካ ሎስ አንጀለስ እየተካሄደ ያለው ከፍተኛ ተቃውሞን የምንመለከተው ማለት ነው። እና ይሄ ተቃውሞ የተቀሰቀሰው በሰነድ አልባ ስደተኞች ላይ በተጀመረው የፕሬዚዳንት ዶናልድ ትራምፕ አገዛዝ ጥብቅ ፖሊሲ ነው ማለት ነው። ጥያቄው ግን ተቃውሞ ትራምፕን እና አገዛዙን ሊጥለው ይችላል ወይ? ትራምፕ ራሱ ስደተኛ ሲሆን ደግሞ እንዴት የዚህን ያህል ይጨክናል? በአጠቃላይ ሰነድ አልባ ስደተኞች ደግሞ በአሜሪካ ላይ ምን ያህል ጥቅምና ጉዳት ሳላቸው የሚለው ነው ለመፈተሽ የምንሞክረው። ምክንያቱም ሌላው መረጃ፣ ሌሎችም የዜና አውታሮች ሲያራግቡት ስለነበረ ማለት ነው። እንግዲህ በሎስ አንጀለስ በተለይ ብዙ የደቡብ አሜሪካ ዜጎች በሚኖሩባቸው አካባቢዎች ለሁለተኛ ጊዜ ነው ከፍተኛ ተቃውሞ የተቀሰቀሰው። ተቃዋሚዎች ከፌዴራል የስደተኛና የጎምሮክ ፖሊሶች ጋር ተጋጭተዋል። በፓራማውንት ዲስትሪክት ደግሞ ከፍተኛ የሆነ ዱላ ነበረ። ትራምፕ ምላሽ ሰጥተዋል። ወደ ሁለት ሺህ ብሔራዊ ዘብ ጠባቂዎች ነው ወደ ከተማዋ ያሰማሩት። ይሄ የተቃውሞ ሰዓት ለምን ተቀጣጠለ? መንስኤው የትራምፕ አገዛዝ ሰነዳልባ ስደተኞችን ለማሰር የጀመረው ዘመቻ ነው። በደንብ የምንፈትሸው የተቃውሞ እንግዲህ ትራምፕ ወይ ደግሞ አገዛዙን በቀጥታ ሊጠል ይችል ሆኖ የሚለውን እናያለን በተግባር ይሄ ቀላል ነገር አይደለም። በእርግጥ አንድን መንግስት ለመጣል ትራምፕ በ2016ና 2024 ምርጫዎች እንደተመረጡ ጠንካራ የድጋፍ መሰረት እንዳላቸው ይታመናል። በተለይ ደግሞ በጸረ ስደተኛ ፖሊሲዎቻቸው ተቃውሞ ቢከፋም አሜሪካ ጠንካራ የህግ ስራ ያላት ሀገር ናት እና እንደዚህ አይነት ተቃውሞዎች አገዛዝን ለመጣል በቂ ሀይል ላይኖራቸው ይችላል። በርካቶች ግን ስጋታቸውን እያስቀመጡ ነው። ይሁን እንጂ ተቃውሞ በአሜሪካ ውስጥ ያለውን የፖለቲካ መለየትን ያጠናክራል። በተለይ ደግሞ በስደተኛ ጉዳይ ላይ በጣም ጥርስ ተነቅሶባቸዋል። በሎስ አንጀለስ ያለው እንቅስቃሴ የሀገሪቱን ትኩረት ቢስብም አገዛዙን ለመጣል የሚያስፈልገውን ሰፊ የህዝብ ድጋፍ፣ የፖሊስ ሀይል ገና አልተሰባሰበም፣ እስካሁን ማለት ነው። ዶናልድ ትራምፕ ራሱ ስደተኛ አይደለም ወይ የሚሉ በጣም ብዙ ተቺዎች ቪዲዮ እየሰሩ ይች ነበር ግን፣ እሱ ቤተሰብ የስደተኛ ታሪክ አለው። የዶናልድ ትራምፕ ቤተሰብ እናቱ ሜሪአን ማክሊዮድ ከስኮትላንድ ወደ አሜሪካ ተሰዳ የመጣች ናት። አባቱ ፍሬድ ትራምፕም ደግሞ የጀርመን ስደተኛ ልጅ ነበረ። ታዲያ ለምን ትራምፕ በስደተኞች ላይ ይሄን ያህል ጠንካራ አቋም ወሰደ? የሚለውን ጥያቄ ደግሞ ስንፈትሽ ይሄ በዋናነት የፖለቲካ ስትራቴጂ ነው። ትራምፕ በምርጫ ዘመቻው ሰነድ አልባ ስደተኞች እንደ የኢኮኖሚ የደኅንነትና የስራ እድል ማጣት ምንጭን በመግለጽ ብዙ ድጋፍ አግኝተዋል። ይህ አቋም ደግሞ በተለይ አሜሪካ ውስጥ ለስደተኞች ተቃዋሚ ቡድኖችን የሚማርክ ነው። በተጨማሪም ደግሞ ትራምፕ የራሳቸው የስደተኛ ታሪክ እንደ ህጋዊ ስደተኛ ቢሆኑም ህጋዊ መሆናቸውን በመግለጽ ሰነድ አልባ ስደተኞች ከህገ ወጥነት ጋር እያያዛሉ የሚነሱ ጥብቅ ፖሊሲ መሰረት ሆኗል ማለት ነውና እንግዲህ ሰነድ አልባ ስደተኞች በአሜሪካ ላይ ያላቸውን ተጽዕኖ እጅግ በጣም ውስብስብ ነው። እንደሚታወቀው ግን ጥቅምም አላቸው እኮ ሰነድ አልባ ስደተኞች። መቼስ የሰው ልጅ ከተንቀሳቀሰ እና ከሰራ ውጤታማ ነው የሚሆነው። አሁን የኢኮኖሚን አስተዋጽኦ ብናይ ሰነድ አልባ ስደተኞች በግብርናም በግንባታም በአገልግሎት ዘርፎችም በዝቅተኛ ደሞዝ የሚሰሩ ናቸው። እንደውም ህጋዊ ከሆኑት የበለጠ እነዚህ ህገወጦቹ መከፈል ካለበት ዋጋ በታች የተከፈላቸው የደም ላብ እያላባቸው የሚሰሩ ናቸው እና ይህም ለኢኮኖሚው ከፍተኛ አስተዋጽኦ ያደርጋል። ምንም እኮ ጥያቄ የለውም። እንደ አንዳንድ ጥናቶችም እንዳየሁት ከሆነ እነዚህ ሰዎች በየአመቱ ቢሊዮን ዶላሮችን ወደ አሜሪካ ኢኮኖሚ እንደሚያበረክቱ ለአሜሪካ ኢኮኖሚ እንደሚሰጡ ነው የሚያሳየው መረጃው። እና ሌላው የስራ ክፍተትን መሙላት ነው። ብዙ አሜሪካውያን መልካም ደሞዝ የሚከፍሉ ስራዎችን ስለሚፈልጉ ማለት አሜሪካውያንን ትንንሽ ስራዎችን መስራት አንፈልግም የሚሉ ስለሚበዙ ትልልቅ ደሞዝን ስለሚፈልጉ ትንንሽ ደሞዝ የሚከፈልበትን ቦታ ሰነድ አልባ ሰዎች ናቸው ቢሰሩት ይሄንን ማለት ነው። እና ሰነድ አልባ ስደተኞች እንደ ጽዳት፣ ሆቴል፣ እንደ ምግብ ቤት ያሉ ዘርፎችን ጨምሮ ይሰራሉ ማለት ነው። የባህላዊ ልዩነታቸውን ስንፈትሽም ስደተኞች አዳዲስ ባህሎች፣ ምግቦችና እሴቶችን ያመጣሉ። ይሄም እንደ ሎስ አንጀለስ ያሉ ከተሞችን ዓለም አቀፋዊ ያደርጋል ማለት ነው። ግን ትራምፕ በነገራችን ላይ እነዚህን ሰነድ አልባ ስደተኞች ድመቶቻችንን፣ ውሾቻችንን ሁሉ እየበሉብን ነው ብለው በምርጫ ቅስቀሳው ጊዜ በጣም ተጸይፈው ሲናገሩ ነበር። እንደውም ይሄ በጣም ከፍተኛ የሆነ ቁጣን ቀስቅሶ ነበር፣ አሜሪካውያንን ጨምሮ ከፍተኛ የሆነ ቁጣን ቀስቅሶ ነበረ ማለት ነው። እሳቸው እንደዚህ ማለታቸው እና ዜጎቻችንን ሰላም እየነሷቸው ነው ውሻና ድመቶቻቸውን፣ እንግዲህ ውሻ ያው እንስሳ በጣም ከፍተኛ የሆነ ትኩረት አለው ታውቃላችሁ፣ አሜሪካ ላይ እና ውሻና ድመቶቻቸውን ይዘው ሲንሸራሸሩ እየሰረቁ እየበሉብን ነው ብለው ነው በግልጽ ቃል በቃል ኦፊሻል የተናገሩት እኚህ ሰው ማለት ነው። እና ለዚህ ለሰነድ አልባ ስደተኞች ያላቸውን ንቀት የሚያሳይ ነው። ጉዳቱን ደግሞ ነው እንመልከት። የስራ ውድድር ለምሳሌ በተወሰኑ ዘርፎች ሰነድ አልባ ስደተኞች ከዝቅተኛ ገቢ ካላቸው አሜሪካውያን ጋር ተወዳዳሪ ሊሆኑ ይችላሉ። ይህም የስራ እድል ማጣት ሊያስከትል ይችላል። አሁን ትራምፕ በጣም ትኩረት አድርጎ እየሰራበት ያለው ይሄ ነው። አሜሪካዊ ሆነው ስራ አጥ የሆኑ ነው የእኛ ዜጎች የኛ ልጆች እያለ ነው ያለው። ነው ሌላውን ያነሳው የደህንነት ስጋ ነው፣ ትራምፕ የሚያነሳው ትራምፕ ደጋፊዎቻቸው ሰነድ አልባ ስደተኞች ወንጀልን እንደሚጨምሩ ይከራከራሉ። ምንም እንኳን ይሄ ጥናት አለመሆኑን የሚያሳይ ቢሆኑም በጥናት የተረጋገጠ ባይሆንም ትራምፕና ደጋፊዎቻቸው ሰነድ አልባ ስደተኞች በጣም ወንጀልን በከፍተኛ ሁኔታ የሚያስፋፉ ናቸው ብለው ይናገራሉ። የመንግስትንም ጫና ሲያነሱ ሰነድ አልባ ስደተኞች በትምህርት በጤና አገልግሎት ላይ በጣም ጫና እየፈጠሩብን ነው ይሄ ግብር ቢከፍሉ ግብር ከፋይ ቢሆኑ በጣም ግን ጫና እየፈጠሩብን ነው ብለው ነው እንደ መረጃ የሚያቀርቡት ማለት ነው። ቁጥሮቹን ስንመለከት በአሜሪካ ውስጥ ወደ 11 ሚሊዮን ገደማ ሰነድ አልባ ስደተኞች እንዳሉ ይገምታል። ከነዚህ መካከል ብዙዎቹ በካሊፎርኒያ የሚኖሩ ናቸው። የኢኮኖሚ ተጽዕኖ ደግሞ እንደ አሜሪካ ኢሚግሬሽን ካውንስል መረጃ ሰነድ አልባ ስደተኞች በየአመቱ 797 ቢሊዮን ዶላር ግብር እንደሚያበረክቱን የተናገረው የተቃውሞ ሚዛን ደግሞ በሎስ አንጀለስ ያለው ተቃውሞ በደቡብ አሜሪካ ማህበረሰቦች የተደገፈ ቢሆንም በሌሎች አሜሪካ ክፍሎች ደግሞ ተመሳሳይ ድጋፍ ላያገኝ ይችላል። ይህም ተጽዕኖን ይገድባል ማለት ነው። የሎስ አንጀለስ ተቃውሞ እንግዲህ አሜሪካን የደህንነት ፖሊሲ ውስብስብነትና የህዝብ ክፍፍልን ያሳያል። ትራምፕ በሰነድ አልባ ስደተኞች ላይ ያላቸው ጠንካራ የፖለቲካ ድጋፍ ቢያስገኝላቸውም እንደ ሎስ አንጀለስ ባሉ ከተሞች ከፍተኛ ተቃውሞ ተፈጥሯል። አሁን ላይ ማለት ነው። ሰነድ አልባ ስደተኞች ለአሜሪካ ኢኮኖሚና ባህል ከፍተኛ አስተዋጽኦ ያደርጋሉ፣ ግን በተመሳሳይ ደግሞ የፖለቲካና የደህንነት ክርክርን የሚያነሱ አሉ። ይሄ ተቃውሞ አገዛዙን ሊጥል አይችልም ብለው የሚከራከሩ ቢኖሩም የስደተኛ ጉዳይ በአሜሪካ ፖለቲካ ውስጥ ግን መሪ እንደሚሆን ነው እየታየ ያለው። ለመሆኑ እናንተ ምን ታስባላችሁ? ውድ ቤተሰቦቻችን የትራምፕ ፖሊሲ ትክክል ነው ትላላችሁ ወይስ ተጨማሪ ሰብአዊ መብት መፍትሄ ያስፈልጋል? አስተያየታችሁን እንግዲህ ስለዚህ ጉዳይ ከታች በኮመንት መስጫው ላይ ታጋሩናላችሁ። ወደ ቀጣዩ መረጃ ደግሞ ስናልፍ የሰሞናችን ትኩሳት የሆነው የዩክሬንና ሩሲያ ጦርነት ነው። ዩክሬንና ሩሲያ እንግዲህ እንደሚታወቀው በሁለት ሀገሮች የሚደረግ ጦርነት ብቻ አይደለም። በተለይ ደግሞ ዩክሬን ጀርባ ላይ ታዝለው እየተንቀሳቀሱ ያሉና ሩሲያን ከምድረገጽ ለማጥፋት የሚጥሩ ጨምሮ በጣም በርካታ ሀገራት አሉ። ታውቃላችሁ እና በዚህም ምክንያት ምናልባትም እንግዲህ የፈረደበት ኒኩለር ይመዘዛል ተብሎ እየተጠበቀ የነበረ ነው። በተደጋጋሚ እንግዲህ ሩሲያ ዩክሬንን አሁንም ድረስ ይህን መረጃ እስካጠናቀርኩበት ጊዜ ድረስ እያጠቃች እንዳለች ነው የሚያሳየው። ስለዚህ ነገር ወዴት ያምራል የሚለውን ትንሽ እንፈትሻለን። እንግዲህ እስከ ሰኔ 2025 የዩክሬንና ሩሲያ ጦርነት ለሶስት አመታት ተኩል ነው የተካሄደው። ሩሲያ በዶኔትስክ እና ሌሎች የምስራቅ ዩክሬን ክልሎች ቀስ በቀስ እየተገፋች ነው ነው በተለይ ደግሞ በዶኔትስክ ምዕራባዊ ድንበር ላይ የታንክ ክፍሎቿ እንዳደረሱ ተናግራለች። በተመሳሳይ ዩክሬን በካርኪቭ ኪየቭ፣ እና ሌሎች ከተሞች ላይ የሩሲያ ከፍተኛ የአየር ጥቃቶችን እየተቋቋመች ነው። ለምሳሌ በሰኒ 6225 በፈረንጆቹ ማለት ነው ካርኪቭ በጦርነቱ ታሪክ ውስጥ እጅግ ኃይለኛ ተብሎ የተገለጸ የሩሲያ ድሮን ሚሳኤል ጥቃት ገጥሟታል። ቢያንስ ወዲያው ሶስት ሰዎች ሲመቱ ወደ 22 የሚሆኑ ቆስለዋል ማለት ነው። ዩክሬን ግን ስቲል ተሸናፊ ያልሆነች እየተባለ ነው። በተለይ በሩሲያ ውስጥ የስትራቴጂክ መሰረተ ልማቶ እንደ ክሬሚያ ድልድይና የኤሌክትሪክ ማመንጫዎችን በድሮኖች በማጥቃት ምላሽ ላይ ሰጣለች። በሰኔ 4 2025 ዩክሬን በዶኔትስክና ሉሃንስክ የሩሲያ የኃይል ማመንጫዎችን አጥቅታለች። ይህም እንግዲህ እነዚህን አካባቢዎች ከኤሌክትሪክ አቅርቦት ውጭ ሙሉ ለሙሉ እንዲሆኑ አድርጋለች ማለት ነው። የሀያላኖቹን ጫናም ስንመለከት ዩናይትድ ስቴትስን መጀመሪያ ላይ እናስቀምጣት። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጦርነቱን በፍጥነት ለማቆም ቃል የገባ ሰው ነው። እንደው በአንድ ሳምንት ጊዜ ውስጥ አስቆመ ማዋለው ብለው ሲፎክሩ ነበር ወደ ስልጣንም ከመምጣታቸው በፊት። ነገር ግን የእሱ አቀራረብ ዩክሬንን እንድትፈራ አድርጓታል። እና ትራምፕ ከፑቲን ጋር በሰኔ 2025 ከሁለት ሰዓታት በላይ ተነጋግረው ነበረ፣ ጥቃት ከመፈጸሟ በፊት ሩሲያ ከመበቀሏ በፊት ማለት ነው። ነገር ግን ወዲያው የተኩስ አቁም ላይ መስማማትም አልተቻለም። እና ትራምፕ የሩሲያና የዩክሬንን ድርድር በቱርክ እንዲካሄድ ግፊት አድርጎ ነበረ። ነገር ግን የዩክሬን ወታደራዊ ድጋፍ መቀነስን ሊያስከትል ይችላል የሚል ስጋትም ነበር። የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ደግሞ በሰኔ 2025 በተደረገ የዩክሬን ወታደራዊ ድጋፍ ስብሰባ መቅረታቸው ይሄንን ስጋት አጠናክሯል። አውሮፓን እንመልከት። አውሮፓውያን ሀገራት እንደ ፈረንሳይ፣ ብሪታንያ፣ ጀርመን ዩክሬንን በወታደራዊና በሰብዓዊ ድጋፍ መደገፍ ቢቀጥሉ ለሩሲያ ተጨማሪ ማዕቀብ በመጣል ላይ መስማማት አልቻሉ። ለምሳሌ ስሎቫኪያ በሰኔ 2025 ለሩሲያ ማዕቀቦች ተቃውሞ መግለጿን ተከትሎ የአውሮፓ አንድነት የተፈተነበት ጊዜ ሆኗል። ሩሲያን ስንመለከት ቭላዲሚር ቭላዲሚሮ ፑቲን በጦር ግንባር ላይ ያለውን ጥቅም ተጠቅሞ የረጅም ጊዜ ጦርነትን ለመቀጠል እንደሚችል የሚያምን ሰው ሆኖ፣ አላሁን ላይ የሩሲያ የውስጥ ኢኮኖሚ የፖለቲካ ድጋፍ ቢገዛቸውም ከፍተኛ ወታደራዊ ኪሳራዎች፣ የማዕቀብ ጫናዎች ተግዳሮቶች አሉ። የጦርነቱ ስርወ መንስኤን ለመፍታት በማለት የተኩስ አቁም ላይ ለመስማማት ፈቃደኛ አይደሉም ማለት ነው። በነገራችን ላይ በጣም ተለሳልሰው ነበረ በቀደም የተደራደሩ የነበሩት በመሀል ግን ዩክሬን ባልተጠበቀ ሁኔታ ሩሲያን ተቃላችሁ እንዴት በጣም በከፍተኛ ሁኔታ እንዳጠቃች ያ ደግሞ በጣም በከፍተኛ ሁኔታ ቁጣን ቀስቅሷል በፑቲን ወገን ማለት ነው። ለዛም ነው አሁን እየተበቀለ ያለው ከዚህ በኋላ እንደውም ድርድርን አልቀበልም እያለ ነው ያለው ማለት ነው። የፑቲን ወታደራዊ ጥቃቶች ዩክሬንን በከፍተኛ ሁኔታ ነው ያወደማት። እስከ ሰኔ 2025 ያሉትን ኪሳራዎች ራሱ ስናይ እንደ ዘለንስኪ ገለጻ 631 ሰዎች ተገድለዋል፣ 130000 ሲቪል ሰዎች ሞተዋል፣ እስከ 100000 የሚደርሱ ወታደሮች ተገድለዋል፣ በሺዎች የሚቆጠሩ ልጆች ተጠልፈው ወደ ሩሲያ ተወስደዋል። ይሄ ማለት ጦርነቱ ከጀመረበት እስካሁን ማለት ነው። መሰረተ ልማት ጉዳትም 1700 ትምህርት ቤቶች፣ 780 የህክምና ተቋማትና በርካታ የኤሌክትሪክና የኃይል ማመንጫዎች ወድመዋል። በተለይ ደግሞ በካርኪቭ ኦዴሳ፣ እና ዲኒፕሮ ያሉ ከተሞች ከፍተኛ ጉዳት ነው የደረሰባቸው። የኢኮኖሚ መዘዞም ቀላል አይደለም ሳይቀደም የዩክሬን ኢኮኖሚ በከፍተኛ ሁኔታ ተዳክሟል፣ ተንኮታኩቷል። በሺዎች የሚቆጠሩ ኩባንያዎች ተዘግተዋል። ስራ አጥነት መጠን በጣም ከፍ ብለዋል። የምዕራባውያን ወታደራዊ የገንዘብ ድጋፍ ቢኖርም የረጅም ጊዜ መልሶ ግንባታ ተግዳሮት ደግሞ በጣም ትልቅ ነው ማለት ነው እና እንግዲህ ፍሮም ደ ስክራች ነው የምትጀምረው ዩክሬን እንደ ሀገር በጣም እየደቀቀች ነው ያለችው። ከፑቲን በቀል በኋላ በተለይ ዩክሬን የሩሲያን ወታደራዊ ሀይልን በከፍተኛ ሁኔታ ማዳከም ችላለች ቢሉም ይሄ ሆይ ሆይታ ግን ዩክሬንን የሚቀብር ነው እንጂ የሚያነሳ ነው ብለን እኛ እናምንም። ለምሳሌ በክሪሚያ ድልድይ ላይ የደረሰው ጥቃት በሩሲያ ውስጥ የአየር ማረፊያዎች መጠቃት የሩሲያ ወታደራዊ አቅምን አዳክሟል ቢባልም ላሁኑ፣ ነገር ግን ሩሲያ የረጅም ጊዜ ወታደራዊ አቅም ያላት የዩክሬን የሀብት ውስንነት ለወደፊቱ ከፍተኛ ፈተና የምትሆንባት ሀገር ናት። ሩሲያና ዩክሬን ምንና ሰማይና ምድር ናቸው እና በተለይ ደግሞ ምዕራባውያን ባይደግፏት እንደተባለው ምናልባት በአንድ ወር ጊዜ ውስጥ ጦርነቱ ይጠናቀቅ ነበረም። ሌላው ምንድነው? በጣም በከፍተኛ ሁኔታ እየተወራ ያለው ብላድሚር ዘለንስኪ ተደብቋል የሚሉ አንዳንድ መረጃዎች እየወጡ ነበር። እንደውም ዶናልድ ትራምፕ ሊያስመልጠው ነው፣ ግማሹ ደግሞ አስመልጦታል እያለ ነበረ። ግን ይሄ ትክክለኛ መረጃ ማግኘት አልቻልኩም። ልክ ያልሆኑ መረጃዎች ናቸው የተናፈሱ ያሉት። እንደውም እስከ ሰኔ 2025 አሁን በቀደም ማለት ነው ዘለንስኪ በዩክሬን ውስጥ ሆኖ በዓለም አቀፍ መድረኮች ላይ ንቁ የሆነ መሪ ሆኖ እንደቀጠለ ነው መረጃዎች የሚያሳየው። ቪዲዮዎችም አንዳንድ ሰነዶች ማየት ይፈልጌ በደንብ ፈትሼ ነበር። ምክንያቱም ይህ ሰውዬ የሚያመልጥ ከሆነ ራሷ አሜሪካ የምታስበድጠው ከሆነ የራሷ የሆነ የምታገኘው ጥቅም አለ ማለት ነው የሚለው ነገር በጣም ቀልብን የሚስብ ስለነበረ በደንብ ፈትሼ ዋለሁ። በጭራሽ ሰውዬው አላመለጠም፣ ያለው እዛው ነው። በሰኔ 2 2025 በኢስታንቡል በተካሄደው የተኩስ አቁም ድርድር ላይም የዩክሬን ተወካዮች በመምራት ለሩሲያ የ30 ቀን የተኩስ አቁም ሀሳብን አቅርቦ ነበረ። በተጨማሪ ደግሞ ከትራምፕ ከአውሮፓ መሪዎች ና ከተባበሩት መንግስታት ጋር በመደበኝነት እየተነጋገረ ነው። ስለዚህ ዘለንስኪ የሩሲያ የድርድር ሀሳቦች እንደ ስፓም ና የፖለቲካ ትዕይንት በመጥራት የተቸሰው ሆኗል ና ይህም የፑቲንን ቅንነት እንደሚጠራጠር የሚያሳይ ሆነ። እሱ ለድርድር ከመቀመጡ በፊት ሙሉ የተኩስ አቁም እንዲኖር ና የሩሲያ ወታደሮች ደግሞ ከዩክሬን እንዲወጡ ጠይቋል ና ይህ አቋም የሚያሳየው እንግዲህ ዘለንስኪ በሀገሩ ጥቅም ላይ ጸንቶ መቆሙን ነው ምን እንኳን የትራምፕ ግፊት እና የሩሲያ ወታደራዊ ጥቃት ፈተናዎች ቢሆኑበትም ሰውየው ግን እስካሁንም ድረስ ጸንቶ ቆሟል። ከሀገሩ ወዴትም አልሄደም ነው የሚለው መረጃው፣ ትክክለኛው መረጃ ማለት ነው። የዩክሬን ሩሲያ ጦርነት እንግዲህ እንዳጠቃላይ በሰብአዊ በኢኮኖሚ፣ በፖለቲካ ደረጃ ከፍተኛ የሆነ ውድቀትን ያስከተለ ጦርነት ነው። ሩሲያ በጦር ግንባር ላይ ጥቅም ቢኖራትም ዩክሬን በድሮኖች በምዕራባውያን ድጋፍ ምላሽ እየሰጠች ነው። ኃያላን ሀገራት በተለይ ደግሞ አሜሪካ በድርድርና በማዕቀብ መካከል ሚዛን ለመጠበቅ እየታገለች ያለ ስናት የፑቲን በቀል ግን ዩክሬንን በከፍተኛ ሁኔታ አዳክሟታል። ነገር ግን የረጅም ጊዜ ውጤቱ በዓለም አቀፍ ድጋፍና በዩክሬን መቋቋም ላይ የተመሰረተ ይሆናል። ዘለንስኪ ተደብቆ ሳይሆን በግንባር ቀደምትነት በመምራት ለሀገሩ ተስፋ ሆኖ እንደቀጠለ ነው መረጃዎች የሚያሳዩት ማለት ነው። እናንተ ስለመሆኑ ስለ ዩክሬን እና ስለ ሩሲያ ስለ ፑቲን እና ስለ ዘለንስኪ ሀሳባችሁ ምን ይመስላል? የሚለውን በኮመንት መስጫው ላይ አጋሩ። ከመረጃዎቻችን ጋር አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆየለን።